ይህች ሴት ከጥቂት ዓመታት በፊት በአዲስ ፎርቹን ጋዜጣ ላይ ከተስፋ ሰጪና ስራ ፈጣሪ አምስት የሀገራችን ግለሰቦች አንዷ ሆና ቀርባለች። በተጨማሪም ከሴቶችና ህጻናት ሚኒስትርም ልዩ ሽልማት ተበርክቶላታል። አሁን ግን ከ120 ሚሊዮን ብር በላይ ከህዝብ አጭበርብራለች የሚል የምርመራ ዘገባ ወጥቷል። የህግ አካላት ስለዚች ሴት ሲጠየቁ አንዴ ወንጀሉ ውስብስብ ነው እንደሚሉ ሌላ ጊዜ ደግሞ ሀገር ውስጥ የለችም የሚል ምላሽ እንደሚሰጡ። ይበልጥ አስገራሚ የሚሆነው ደግሞ አንድ ጊዜ በቦዲጋርድ ታጅባ ስለምትሄድ ነው እንዳሉ ተነግሯል። ዘገባው ከውስጥ ምንጮች ማለትም ከፖሊስ አካላት ያገኘው ፍንጭ ደግሞ ጉዳዩ ላይ ፖሊሶች ስራቸውን እንዳይሰሩና ግለሰቧንም እንዳይዙ ጫና እየተደረገ እንደሆነ የሚገልጽ ነው። እንደ ተበዳዮቹ ከሆነ ይህች ሴት ለከሳሾቿ እንዲህ ብላለች፤ የትም ብትሄዱ አያዋጣችሁም ራሳችሁን ትጎዳላችሁ የሚል ማስፈራሪያ ተሰነዘረብን ነበር ብለዋል። ፍትህ ሚኒስቴር በበኩሉ ወንጀሉ ውስብስብ ነው ማለቱን ተበዳዮች ተናግረዋል። የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? የአዲስ አበባው ታላቅ የማፊያ ሥራ በሚል ርዕስ መሠረት ሚዲያ ይፋ ያደረገውን የምርመራ ዘገባን በተመለከተ ልናስቃኛችሁ ወደድን። በዚህ መሰናዶ ላይ የሚነሱ ሀሳቦች በሙሉ መሠረት ሚዲያ በምርመራ ዘገባዬ አገኘኋቸው ያላቸው እንጂ አዲስ ኢንሳይደር ምንም አይነት ሀሳብ ያልጨመረም ያልቀነሰ መሆኑንም በቅድሚያ እንገልጻለን። የምርመራ ዘገባው እንደሚከተለው ይቀርባል። አራት ኪሎ የሚገኘው አምባሳደር ህንፃ ላይ ይገኝ የነበረው የድርጅቱ ቢሮ ውስጥ ሲገባ በመጀመሪያ ቀልብን የሚስበው በብዙ የመንግስት ቢሮዎች ውስጥ እንደሚደረገው በትልቁ ታትሞና በፍሬም ተዘጋጅቶ የተሰቀለው የጠቅላይ ሚኒስትር አብይ አህመድና የኢፌድሪ ፕሬዝደንት ፎቶ ነው። ድርጅቱ ቢሮ ብቻ ሳይሆን ማስታወቂያውም ቁልፍ ሳቢ ነበረ። ልጄ ውጭ ሀገር ሄዳ ነው ትምህርቷን መከታተል የምትፈልገው ሀገሯን የምታስጠራ ምሁር እንድትሆንልኝ እፈልጋለሁ ትላለች ዝነኛዋ የማስታወቂያ ባለሙያ ሙሉ ዓለም ታደሰ። ከሌላኛዋ ታዋቂ የሚዲያ ሰው ዳናይት መክፍብ ጋር በመሆን በጋራ የሰሩት የዚህ ድርጅት ማስታወቂያ ይህ ከባድ ማጭበርበር ድርጊት ዋና ተዋናይ ቃል አይደለችም። በመግቢያችን ላይ እንደጠቀስ ነው ከጥቂት ዓመታት በፊት በአዲስ ፎርቹን ጋዜጣ ላይ ከተስፋ ሰጪና ስራ ፈጣሪ አምስት የሀገራችን ግለሰቦች አንዷ ሆና ቀርባለች። በተጨማሪም ከሴቶችና ህጻናት ሚኒስትር ማህበራዊ ዘርፍም ከሚኒስትሯ ዶክተር ኤርጌጎ ተስፋዬ ልዩ ሽልማት ተበርክቶላታል። ግለሰቧ ቤቴልሔም ታደሰ ማም ትባላለች። ታዲያ ተሸላሚ ያደረጋት ስራዋ ምን ይሆን? ድርጅቷ ከ120 ሚሊዮን ብር በላይስ እንዴት ከህዝብ ማጭበርበር አለም ዘገባው እንዲህ ይቀጥላል። ከቅርብ ጊዜ ወዲህ ለስራ ወይንም ለትምህርት ወደ ውጭ ሀገር ሰው እንልካለን በማለት ገንዘብ የሚሰበስቡ ድርጅቶች መብዛታቸውን ብዙ ሰው ታዝቧል። ከእነዚህ አንዱ ኤም አልትራ ኮንሰልታንስ የተባለው ድርጅት ነው። የማጭበርበር ድርጊቱ ሰለባ የሆነ ወጣት እንዲህ ይላል። እኔ ኤም አልትራን ለደቂቃ እንኳን አልተጠራጠርኩም። ማስታወቂያውን ታዋቂ ሰዎች በቲቪና በሶሻል ሚዲያ ሲሰሩ ስላየው እውነት ይሆናል ብዬ ከቤተሰብ ያገኘሁት ገንዘብ ላይ ከብድርና ቁጠባ ተጨማሪ በመበደር 520 ሺ ብር ከፈልኩኝ በማለት መናገሩን ዘገባው አትቷል። ሚዲያው ለምርመራ ዘገባው ለበርካታ ቀናት ሲያሰባስብ የነበረው መረጃ እንደሚጠቁመው ይህ ድርጅት ከ600 በላይ የሆኑ ሰዎችን ከትንሹ 40 ሺ ብር እስከ ከፍተኛው 680 ሺ ብር ተቀብሎ አሁን ቢሮውን ዘግቶ ጠፍቷል። እነዚህ መረጃዎች እንደሚጠቁሙት ድርጅቱ በትንሹ 120 ሚሊዮን ብር ገደማ ከህዝብ ሰብስቦ ተሰውሯል። ይህ ኤ ማልተራ የተባለ ድርጅት ከአባ ሆልዲንግ በሚል ስም በህጋዊ መንገድ ከተቋቋመና በስሩ ቢያንስ 12 ከሚሆኑ ሌሎች ድርጅቶች አንዱ ነው። ባለፉት ሁለት ዓመታት እንደ አርቲስቶች ሙሉ ዓለም ታደሰ፣ ዳናዊት መክብብ፣ ሩታ መንግስታብ ቲክቶከሮች ዩቲናስ ፊዮና ወዘተ ያሉትን በህዝብ ዘንድ የሚታወቁ ግለሰቦችን በመጠቀም ባሰራጨው ማስታወቂያ የታለሉ ብዙዎች ህይወታቸው ተመሰቃቅሏል። ዘገባው በደረሰው የተረጋገጠ መረጃም ስማቸው አይጠቀስ የተባሉ ህይወታቸውን ያጠፉ ወጣቶች አሉ። ከክፍለ ሀገር በራሳቸውና በቤተሰባቸው በኩል ተበድረው አዲስ አበባ መጥተው ከተጭበረበሩ በኋላ ወደ መጡበት መመለስ ፈርተውና አፍረው በመዲናዋ በሴተኛ አዳሪነት የተሰማሩ ሴቶች ይገኛሉ ተብሏል። ምን ብዬ ወላጆቼ ጋር ልመለስ ብለው በአዲስ አበባ ጎዳናዎች ላይ የሚያድሩም እንዳሉ ዘገባው ደርሽበታለሁ ሲል አስነብቧል። ለመሆኑ ኤም አልትራ ምን ቃል ገባ? የቱንስ ቃል አጠፈ? ዘገባው ተከታዩን ምላሽ ይሰጠናል። ድርጅቱ የዱቤና የሙሉ ክፍያ አሰራርን በመተግበር ሰዎችን ለትምህርት እንደ ሩማንያ ፖላንድ፣ ሀንጋሪ ያሉ ሀገራት እንደሚልክ በስፋት ማስታወቂያ ሲያስነግር ቆይቷል። እስከ 680 ሺህ ብር ከፍሎ የሚመዘገቡ ቅድሚያ እንደሚሰጣቸውና ኬዛቸው አልቆ ትኬት በአራት ወር ጊዜ ውስጥ እንደሚረከቡና እንደሚጓዙ ይነገራቸዋል። ሙሉ መክፈል ያልቻሉ ደግሞ ከ10 ፐርሰንት ጀምሮ እየከፈሉ በሂደት የሚቀርባቸውን ገንዘብ ወደ ውጭ ሀገር ሄደው ስራ ከጀመሩ በኋላ እንደሚከፍሉ ውል ይፈርማሉ። የግፋቸው ብዛት ይላል የድርጊቱ ሰለባ የሆነ ወጣት። የግፋቸው ብዛት አንዳንዶቻችንን ይባስ ቪዛው መጥቷል፣ የትኬት ክፈሉ ብለው የሙሉ የአውሮፕላን ትኬት ጭምር አስከፍለውናል ሲል ተናግሯል። ከዛሬ አራት ወር ወዲህ ግን ድርጅቱ ቢሮውን መዝጋቱን የድርጅቱ ኃላፊ ቤተልሔም ታደሰና ገሊላ በለጠ የተባለች የቢሮ ኃላፊ ስልክ ማንሳት እንዳቆሙም ተበዳዮች ይናገራሉ። እስካሁን አዲስ አበባ ፖሊስ፣ ፌዴራል ፖሊስና በፍትህ ሚኒስቴር የድንበር ተሻጋሪ ወንጀሎች ዳይሬክቶሬትና አቃቢ ህግ ቢሮ ሄደን አቤት ብለናል ይላሉ ለሚዲያው ቃላቸውን የሰጡ ተበዳዮች። ተጠርጣሪዋ በወቅቱ እዚሁ አዲስ አበባ ከተማ እያለች ለምን እንዳልተያዘች ሲጠይቁም የሚሰጣቸው መልስ አስገራሚ እንደነበረን የሚገልጹት አንዴ ወንጀሉ ውስብስብ ነው ይሉናል። ሌላ ጊዜ ሀገር ውስጥ የለችም ይላሉ። በጣም ያስገረምን አንዴ ደግሞ በቦዲጋርድ ታጅባ ስለምትሄድ ነው አሉን። በቦዲጋርድ ታጅቡ የሚሄድ ወንጀለኛ አይያዝም ማለት ነው ወይ ብለው ይጠይቃሉ እነዚህ ወጣቶች። ምርጥ ስራ ፈጣሪ ተብላ የተሸለመችና በህጋዊ መንገድ ፍቃድ አውጥታ በመቶዎች የሚቆጠሩ ሰዎችን ያጭበረበረሽ ግለሰብ የጸጥታ አካላት እንዴት ማግኘት እንዳልቻሉም ይጠይቃሉ። ዘገባው ታዲያ እንዲህ ይላል። ከቀናት በፊት ይህ ለምን እንደሆነ መረጃ ከፖሊስ አካላት ፍንጭ ደርሶኛል በማለት ይህም ጉዳዩ ላይ ክትትል የሚያደርጉ ፖሊሶች ስራቸውን እንዳይሰሩና ግለሰቧን እንዳይዙ ጫና አለ በሚል እንደተነገረው ዘገባው አስነብቧል። ነገር ግን ጫናው ከየት እንደሆነ ከመናገር መቆጠባቸውን በማስፈርም ጭምርም ተጠርጣሪዋ ቤቴልሄም ኢትዮኤርስ የተባለና የአዲስ አበባ ከተማ መስተዳድር የከንቲባ ቢሮን ጨምሮ በርካታ የመንግስት ቢሮዎችን በማጽዳትና የተባይ ቁጥጥር በማድረግ የሚታወቅ ድርጅት ባለቤት ናት። ግለሰቧ በዚህና በሌሎች ድርጅቶቿ ከከፍተኛ የመንግስት የስራ ኃላፊዎች ጋር ትስስር እንዳላት የቀድሞው የድርጅቱ ሰራተኞች ይናገራሉ ራሉ። አሁን አድራሻዋ ከመጥፋቱ በፊት ወደ ክስ እንሄዳለን ስንላት መልሷ የትም ብትሄዱ አያዋጣችሁም፣ ራሳችሁን ትጎዳላችሁ ብላ ማስፈራሪያ ትሰጠን ነበር የሚሉት ከሳሾች በመጨረሻ የሄዱት ወደ ፍትህ ሚኒስቴር እንደነበር ያስረዳሉ። እዛ ያገኟቸው የሚኒስትር መስሪያ ቤቱ ድኤታ ጸሐፊ ጉዳዩን ለድኤታው ካስተላለፉ በምላሹ ጉዳዩን ወደ ድንበር ተሻጋሪ ወንጀል ዳይሬክቶሬት ውሰዱ እንዳሏቸውና ወደ ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ኃላፊ ሲሄዱ ደግሞ ወንጀሉ ውስብስብ ነው ብለው እንደመለሷቸው በተስፋ መቁረጥ ይናገራሉ። በኤም አልትራ ለተጭበረበረውና ሰሜ አይጠቀስ ላለው ወጣት የደረሰው የአበዳሪው የአዋጭ የገንዘብ ቁጠባ ህብረት ስራ ማህበር ማስጠንቀቂያ ደግሞ እንዲህ ይላል። ውዝ ፍዳዎትን የማያስተካክሉ ከሆነ እርሶንም ዋሶትንም በገቡት ውል መሰረት ውዝፍዳውን ፍዳውን በህግ አግባብ ለማስመለስ እየተዘጋጀን መሆኑን በጥብቅና ሳስባለን፣ የሚል ማስጠንቀቂያ። ወጣቱ ገንዘቡን እንዴት እንደሚመልሰው አያውቅም። የኤማልትራ ቢሮም ተዘግቷል። ስልክ እንኳ የሚመልስ የለም። በብድርም ሆነ ንብረት ሸጠን መክፈል የቻለን የጠየቀችንን ገንዘብ በሙሉ ብንከፍልም መጨረሻ ላይ አልተሳካም አለችን። እኔ በግሌ በኤማልትራ 586 ሺህ ብር ከፍያለው። ምንም ቪዛ ባልተመታበት ሁኔታ የአየር ትኬት የኮቴ እናም የትራቨል ኢንሹራንስ በሙሉ አስከፍላናለች። ለአንድ ዓመት ያከል ፕሮሰሱን ስከታተል የነበረው ደግሞ በጦርነት ምክንያት የየብስ ትራንስፖርት ዝግ ስለነበረም ከክፍለ ሀገር በአውሮፕላን እየተመላለስኩ ነበር ይላል ወጣቱም። በዚህም ለፕሌንና ለአልጋ ከመቶ ሃያ ሺህ ብር በላይ አውጥቻለሁም ሲል ሌላኛው የማጭበርበር ድርጊት ሰለባ መሆኑን ይገልጻል። በዚህ የማጭበርበር ተግባር ምክንያት የሰው ህይወት ጠፍቷል፣ ትዳር ፈርሷል፣ ቤተሰብ ተበትኗል፣ የብዙ ወጣቶች ህይወት ሲኦል ሆኗል የሚለው ይህ ወጣት የእሱም ፕሮሰስ ሲጀምር ቢያንስ ሁለት መቶ ሺህ ብሩ የራሱ ገንዘብ እንደነበር ያስረዳል። ሌላው በተለያየ መንገድ የተቀበልኩት የቤተሰብ የጓደኛ ብሎም የእቁ ብር ስለነበረ ይህንን መመለስ ባለመቻሌም ከቤት የመውጣት ሞራል እናጥቻለሁ። ስለ እውነት አሁን ላይ ሙሉ ገንዘቤን ብትመልስልኝ እንኳን የማል የሚያሸፍነው ዳ ውስጥ ገብቻለሁ፣ ብዙ ነገር አጥቻለሁ ብሏል። ከቤተሰብ ጋር ስለመቆራረጡ ገንዘብ በሰጡት ሰዎች ፊት አንገቱን ለመድፋት መገደዱን፣ ከአልጋ ላይ የሚነሳበት ሞራል እያጣ ብዙ ቀኖችን አልጋው ላይ እያሳለፈ እንደሆነን የሚናገረው ጉዳዩ ከተበላሸ ጀምሮ ንጋትን እየፈራኋ አለው። ሁሉም ነገር ያደክማል። ከማስታወሻ ውጪ ለቅርብ ቤተሰብ እንኳን አውርቼ የማላውቀውን ችግሬንና መከፋቴን ሁሉ ለቤቴሌም ታደሰ በዝርዝር ነግሬያት ነበረ። እንኳንስ አዝና ገንዘቤን ልትመልስልኝ፣ ለመልእክት እንኳን መልስ አልሰጠችኝም በማለት የደረሰበትን ጽፏል። አክሎም ሴትዮዋን ተከታትሎ ለመያዝም ሆነ ለማስያዝ ከባድ ያደረገው ሌላኛው ጉዳይ በተለያየ የቤተሰብ አባል ፈቃድ ማውጣቷ ነው ይላል። መኖሪያ አድራሻም ስለምትቀያየር ማግኘት አልቻልንም። አንድ ድርጅት ትከፍታለች፣ እሱን ተዘጋና ደግሞ በሌላ ሰው ስም በአዲስ ፈቃድ በአዲስ ስም ትመለሳለች። እንዲህ እያለች ትቀጥላለች። በእርግጠኝነት ይህች ሴት በጊዜ በህግ ቁጥጥር ስር ካልዋለች ገና ብዙ ግፍና ማጭበርበሮችን እንሰማለን ብሏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲና ፋና ሬዲዮ ከጥቂት ሳምንታት በፊት የድርጅቱን ስም ብቻ በመጥቀስ የተበዳዮችን መረጃዎችን እንዳጋሩ ዘገባው አስነብቧል። ከዚያ ወዲህ ምንም ለውጥ እንደሌለና ተጠርጣሪዋ አሁን ውጭ ሀገር ምናልባትም ዱባይ እንደምትገኝ ግምቶች ተሰጥተዋል ይላል። ቤተልሔም በምትዘውራቸው ተቋማት ውስጥ ቁልፍ ሰዎች እንደሆኑ የተጠቆሙት በአብዛኛው የቤተሰብ አባልና ጓደኛ የሆኑት ገሊላ በለጠ፣ በለጠ ሳህሉ አቤል ተስፋዬ፣ ሩት መኮንን፣ ዳዊት በለጠና ኢዮስያስ ታደሴ የተባሉ ግለሰቦች መሆናቸው ታውቋል። በምርመራ ዘገባው ቤተልሔም ታደሰ የማምን በተለያዩ መንገዶች ለማነጋገርና ምላሽ ለማግኘት ተደጋጋሚ ሙከራ ባደርግም አልተሳካልኝም ብሏል። መሀል አዲስ አበባ ላይ ፈቃድ አውጥተው ወጣቶችን ወደ አውሮፓ እንልካለን ብለው ገንዘብ ከተቀበሉ በኋላ ቢሮቸውን ዘግተው ከሚጠፉት ድርጅቶች በአንዱ ላይ የተሰናዳው ከመሰረት ሚዲያ የወሰድነው የምርመራ ዘገባ ያደመጣችሁትን ይመስል ነበረ። ውድ የአዲስ ኢንሳይደር ቤተሰቦች ከመሰናዷችን ብዙ መረጃዎችን እንዳገኛችሁ ተስፋ እናደርጋለን። ስለተከታተላችሁን፣ አብራችሁን ስለነበራችሁም ከልብ እናመሰግናለን። በቀጣይ እስክንገናኝ ቸር ቆዩን።